ትንሽ አሁን ጊዜው አገሩ ጥሩ አይደለም፣ በዚህ አካባቢም ጦርነት ሊነሳ ይችላል፣ ወደ ክፍለ ሀገር መሄድ አለብሽ አለኝ። በ2012 ማለት ነው። እዛም እየሰራው፣ በአካውንቴ ምንም አይነት ብር የለኝም። እሱ ነው የሚይዘው፣ ለእሱ ነው የምሰጠው። በጣም አምኖ አለው። ምንምም ነገር ስለማላይበት በቃ በጣም ነው የማምነው። ሁለተኛ ልጅም እዛ ወለድኩኝ። ሶስተኛ ልጅ ደግሞ እርግዝ ሆኜ ነው። ከዛን ሂጂ እዚህ ልጆች ይዘሽ ጥሩ አይደለም እኔ ለብቻ የኮንኩ ተደብቄ ምን ብዬ አሳልፋለሁ መሄድ አለብሽ ወደ ትግራይ ሲለኝ እሺ ብዬ ሀያት ያለችበት ሀገር የእሱን ቤተሰብ እዛ ናቸው። እዛ ሄደው ጦርነት ሲሆን ባንክም ተዘጋ፣ እንደገና ስልክም ተዘጋ። ሁለት አመት ሙሉ ማለት ነው ህጻናቶችን ይ እንደገና ካለውበት ቦታ ወደ አዲግራት የሚባል ነው በበረሃ የተፈናቀልኩት። ከዛ ብር ላክልኝ ስል በቃ ኮረነ ሆኖ እኮ ገበያ የሚባል ቆሞዋል እኛ ጋር ምንም አይነት ስራ የለም ይለኛል። እንደዛ እያለ በቃ ሚልክ ብር መላክ አልቻለም የለኝም እያለ፣ በመሀል ጦርነት ሆነ። ያለሁበት ቦታ ዶብ ነው፣ መጣ ሲመጣ፣ የሆነ ፋሲካ ነው ገና ነው ፋሲካ የሆነ አመት በዓል ነበረ እና ሲመጣ ከሴት ጋር ነው የመጣው እናቱ ቤት ሌላ ሴት ይዞ ነው እንደ ሚስትነት ይመስለኛል፣ እንደዛ እርግጠኛ ነኝ። ደግሞ በፊት ወልዶላት እኔ አላቅም፣ ያ ታሪክ። የቤት ክራዩን ብቻ ክፈልልኝ አልኩት። የቤት ክራዩ ኔትወርክ ባንክ ስለጀመረ የቤት ክራይ እየጠየቁኝ ነው ባለቤቶቹ ስል መስጠት አልቻለም። እዛ ያለ ንብረት ውስጥ ቆይ፣ ንብረትን ቢሆን ሸጠህ ለምንድን ነው እኛ ተርበን ነበረ፣ ለምንድን ነው ማትከፍልልኝ፣ ለምናሰጠኝም ስል፣ እኔ እኮ ታስሬ ያለው ነገር በሙሉ ጠፍቶብኛል አለኝ። አንድ ልጅ ይዞ ከፍ ትላለች ልጅቷ ይዞ እናትየው ይዞ አመጣና፣ እናቱ ቤት ቁጭ አደረገ። በዚህ ጭንቀት ውስጥ ነው ያለሁት። ሶስት ህጻናቶች ይዤ በቃ በራብ ሊያልቁብኝ ነው። ጠዋት ምግብ ሳይበሉ ነው ከቤት የሚወጡት። ልጆች አይጠይቁም፣ ምንም አይሉም። ትልቆቹ አይመጣም እንደ ምናምን ትለኛለች። ትልቋ አባታችን አይመጣም ወይ ትለኛለች። ለስራ ሄዶ ነው ይመጣል፣ ምናምላት እንደዚህ አእምሯ እንዳይነካ ብዬ ምንም ምንትን እንደዚህ የለም እንደዚህ በድሎናል፣ ምናምን አልላትም። ያው ለስራ ሄዶ ነው ይመጣል፣ ችግር የለውም ላቸዋለሁ። ቢያንስ ከእሱ ጋር ስኖር አምኘው ነው አይደለም፣ ምንምም አላቅም። የግንዛቤ አስተዳደግም ሊሆን ይችላል፣ አለማወቅ ነው። እየሰራሁ ነበር፣ ሰርቼ እንደዚህ ባዶ መቅረት አልነበረብኝም። የራሴ ድክመትም አለ። ትንሽ አሁን ጊዜው አገር ጥሩ አይደለም፣ በዚህ አካባቢም ጦርነት ሊነሳ ይችላል፣ ወደ ክፍለ ሀገር መሄድ አለብሽ አለ።